ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል ላይክ በማድረግ ጀምሩ። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ጉድ፣ ጀርባዬን ያመኛል፣ ወጋ ወጋ ያደረገኛል። ፈውስ ነሽ አንቺ ይደገም ይደገም ክብር ለኢየሱስ ይደገም። ወጋ ወጋ ያደርገኛል። ማየህ አዳኝና ፈዋሽ የሆነውን ኢየሱስ ክርስቶስን አስቀምጠህ ስትሄድ እንደዚህ ነው። እግዚአብሔር የሚገባውን በእጅ ለተቀረጸው ምስል ትሰጣለህ። ተይዘህ ነው። እግዚአብሔር ከዚህ ጉድ ይፍታ። ምን ይደረግ? ኢየሱስ ብቻውን ያድናል። ጀርባዬን ደሞ ያመኛል። ወጋ ወጋ ያደርገኛል። ው ለጀርባዬ ህመም ፈውስ ነሽ አንቺ ፈውስ ነሽ እና

መጽሐፍ ቅዱስ ሸልመዋል። ስማ መጽሐፍ ቅዱስ ንገሪኝ። ጥቁሩ መጽሐፍ ቅዱስ ሸልመዋል። አልሸለሙግም። አይውዱግም፣ እንደነሱ አይውዱግም። ሊጠቀሙብህ ነው፣ አንተ ሊጠቀሙብህ ነው፣ እናንተ ነው። እንደዚህና እንደዚህ የተላለፈ ሰዎች አያችሁ። ጥቁር ነው ይሄ። ይሄ ቀይ ነው፣ ይሄ ጥቁር ነው ይሄኛው እና ይሄኛው ከለሩ ይለያያል። ይሆን እዚህ ውስጥ ነው የገባው? እኔ እዚህ ውስጥ ነው የገባሁት? ይሆን እዚህ የእግዚአብሔር መዳፍ ውስጥ ነው፣ ከጀርባ ነው የገባሁት። ከጀርባ እንዲህ ነው የተላለፍነው። እውነት እኮ ነው። ወደ ሲኦልና ወደ ገነት አለቀ። መቼም ዮኒ በአደባባይ የታወቀ ነገር እኮ

ከጴንጤ ቤት ያመጣኝ እውነት ነው። ለእውነት ነው የምቆመው፣ ከእውነት ጋር ነው የምሞተው። ያው ገንዘብ ፍለጋ አልመጣውም፣ ጮማ ፍለጋ አልመጣውም። እዛ ቤትም ጮማ አላጣውም፣ ገንዘብ አላጣውም። ስለዚህ በእውነት እያንዳንዳችሁ መጣ ቪዲዮ ምሰሩ፣ በተለይ ቪዲዮ ምሰሩ፣ እየሄዳችሁ ቄስ እያንከባለላችሁ ቪዲዮ ምሰሩ። በተለይ እመጣባችኋለሁ፣ በተራ በተራ እያንዳንዳችሁ በቤተክርስቲያን ስም አዘርፋት። ደግሞ እነሱንም ደግሞ የምታደራጅ ደግሞ አደራጅቻለሁ የምትልም ሰው ደግሞ አንተ ላይ እመጣብሃለሁ። በቤተ ክርስቲያን ስም ዝም ብለህ ቁጭ ብለህ ተሽከርካሪ ወንበር ላይ ቁጭ ብለህ ብር አዘርፈው። እንግዲህ ኦርቶዶክሳውያን ቻሉ። ሰው ለእውነት የሄደ ሰው ነው ወግኖ ነው የሄደው። እዚም ጮማ አላጣም። እናንተ ጋር ሲሄድም ችግር የለም ደላላ፣ ይሄ ደላላ መንፈስ፣ ደላላ መንፈስ የተወጋዩ መሀል ላይ መብላት የሚፈልግ በነገራችን ላይ እንደዚህ አይነት ሰው ለኦርቶዶክስም ለጴንቴ አይጠቅሙት። ዋና ትርጉማቸውም ታርጌታቸውም ብር ነው። ቃለቀ ተጠንቀቁ። በጣም ይገርማሉ። ለእውነት ነው የሄድኩት እላለሁ። ከጠጅ ቤት መልስ ቪዲዮ ይሰራል። እንደዚህ አይደል? ክብር ላይ ኢየሱስ ይሁን። እንዳትሸወዱ። ወደ ክርስቶስ ለሚመጡ ለሚድኑ ሰዎች እንቅፋት ናቸው። እንዳትሰሙ። ሆዳቸው ነው አምላካቸው ኑ ወደ ኢየሱስ አምልጡ። እናንተ እነሱን ሰምታችሁ ወደ ሲኦል እንዳገቡ። እዚህም በነበሩ ሰዓት ከኛ ወገን አልነበሩ፣ ድሮም ከአጋንንትና ከሆድ ወገን ነበሩ። ኢየሱስ ግን ብቻውን ያድናል። የማንም የማንንም አስተዋጽኦ አያስፈልግም። ኑ ወደ ኢየሱስ። ማንንም አይታችሁ እንዳትሰናከሉ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። የማንንም አስተዋጽኦ አያስፈልግም። ብቻውን በቂ ነው። ክብር ለኢየሱስ ይሁን። ስሙ ይነሩ አንዳንዶቻችን እግዚአብሔር ልብ ስጣ እንዶ ምን እንበል ስናወራው ወደ ሌላ ተወስዳላችሁ። ጌታ እግዚአብሔር ልቤን እንጂ አራታው እኛ ልብ ማለት አንችልም። እናንተን ከላይ ነው ከላይ ነው የምናየው፣ በቃ እኛ ወደ ውስጥ ማለት አንችልም። ላይ ነው የምናየው። በጌታ በኢየሱስ ሆን ተብሎ ለማሰናከልና ለጥፋት የተለበሰ ነው የሚመስለው። አረ እባካችሁ በአግባብ ቤተክርስቲያን ስትመጡ። አረባ እግዚአብሔር ሌላ ጋም እንደዚህ መሆን አለበት ወደ ቤተ ቤተክርስቲያን ስትመጡ ኖርማል፣ ከዛ በኋላ ሌላ አይሆንም። በቃ ሁሌም እንደዚህ ቢሆን አይሻል? አሁን ላለማሰናከል ብንሞክር አይሻልም? ለወንድምና ለእህት እንቅፋት አንሆን፣ ለሌላ ሰው እንቅፋት አንሆን። ኢየሱስን ለመስማት የመጣ ሰው ትኩረት ሁሉ ወደ እናንተ እናንተን እያየ ይሰናከል፣ ይሄ ጥሩ ነው? ለእናንተስ ቢሆን ይሄ ጥሩ ነው? ተስተካከሉ። አረ በጌታ በኢየሱስ አንዳንዶቻችን፣ አረ እባካችሁ እባካችሁ እንዲሁ እንለምናለን፣ በጌታ በኢየሱስ ተስተካከሉ። ቤተ ክርስቲያን ላይ ሰው ቁጭ ብሎ ቃሉን እንዳይሰማኝ እናንተን ብቻ እያየ በመጥፎም በመልካምም በምንም ይህ ብቻ ወደ እናንተ መሰናከል ጥሩ ነው። እንደዚህ እንትን የምትሉ ይቶቻችን እግዚአብሔር አብዝቶ ይባርካችሁ። በእውነት ተስተካከሉ፣ ተባረኩ። ስሙ። አለም ዓለም የምታወራውን እንደ ገደል ማሚቶ እየለፈለፈን፣ አሁን እኛ የኢየሱስ ምስክሮች ነን። እዛ የሚባለውን እዚሁ እያልን የሰው መፍትሄ እያወራን የሰው ጥበብ እያወራን የሰው ጥበብ አያድንም። የእግዚአብሔር ጥበብ ነው የሚያድነው፣ ወንጌል ነው የሚያድነው፣ ኢየሱስ ነው ዋና። ሰው ወደ ክርስቶስ መምጣት ነው ያለበት። ተነሱ፣ የእግዚአብሔርን ስራ ስሩ። ተነሱ፣ ወንጌል መስክሩ። ተነሱ፣ ስለ ወንጌል ጸልዩ። ተነሱ፣ እግዚአብሔርን አገልግሉ። ተነሱ፣ መዝሙር ዘምሩ። ተነሱ፣ መልካም ምስክሮች ሁኑ። ተነሱ፣ ምሳሌዎች ሁኑ። እግዚአብሔር ስራ ነው የሚፈልገው ከህዝቡ። እግዚአብሔር ያድሳል፣ ያድሳል። ምን ይፈልጋል? ሰራተኛ፣ አገልጋይ፣ ህዝብ፣ ከወሬ የወጣ ህዝብ እግዚአብሔር ይፈልጋል። እግዚአብሔር ወደ ስራው ቆንጆና ወደ አገልግሎቱ ይመልሳችሁ። አሜን። ክብር ሁሉ ለኢየሱስ ይሁን። ደስ የምል ቆንጆ መልእክት። እኛ ጋር ያለው ከሁሉ ይበልጣል። ከዓለም ኮርጀን የምናወራው አይደለም። ክብር ለኢየሱስ ኢየሱስ ይሁን። ደስ የምል ቆንጆ መልእክት። ሰውየንንም አንዳንድ ጊዜ በጣም በህይወት ማያሳምን ሕይወት የምትኖሩ አክቲቪቲ ላይ ግን በጣም ሽሩ ጉድ የምትሉ ካላችሁ ተመለሱ። መንፈስ ቅዱስ የልብ አምላክ ነው፣ የውስጥ አምላክ ነው። በፕሪንሲፕል ተስማሙ ከመንፈስ ቅዱስ ጋር ስትንቅ ሰውየው ላያውቅ ይችላል። እንደናከው ስታማው ላያውቅ ይችላል። ስታማው አላወቅም እንጂ ካንተ ጋር እየኖረ ያለ መንፈስ ቅዱስ ግን ያለ ርኅራሄሱ አበሻ ስላልሆነ ይሉንታ የለውም። ጭር ትላለ። ስለ ቃል እያወራህ ስለ እግዜር እያወራህ ያለ እግዜር ትሆናለህ። በጣም እዚህ ነገር ላይ ቀልድ ልናቆም ይገባል። ምክንያቱም አሁን የጀመርኩት ርዕስ በጣም ሲሬስ ነው። ይህን ካልሆነ መምራት አንችልም፣ ህይወታችንን ጠላትን ማሸነፍ አንችልም። ምን እንደተቀላቀለህም አታውቅም። ህይወቶቻችሁ ሁልጊዜ በብዙ ፈተናና ወጥመድ የወደቀ ይሆናል። መንፈስ ቅዱስ የሸበረቀ እንዲሆን በህይወታችን እስቲ አሜን በሉ። ህይወቶቻችሁ ሌላውን ሚንክ አንድርማይን ሚያደረግ ያደጋችሁ እየመሰላችሁ ማለት በምንም ተአምር ሰው ላይ አፋችሁ አይከፈት ይኸውላችሁ እዚህ ጋር አጠገባችሁ ላይ ያለን ሰው መሸወት ትችላላችሁ። ከዚህ መርዝ አብዛኞቻችን አላመለጥንም። ይሄ መርዝ እኮ ነው። አየህ፣ ኧረ አንተ የሚገርም እኮ ነው። በኢየሱስ ክርስቶስ ምን እያወራ እንደሆነ ላያቅ ይችላል። እውነት ነው። ስትንቅ፣ ስታማ መርዝ ነው፣ መርዝ ነው። ወገኔ ተጠንቀቅ። በኢየሱስ ክርስቶስም አንተ ይሄ እኮ መጥፎ ነገር እኮ ቀልድ ነው ግን የሚመስለው እንደ ተራ ነገር ነው የምናወረው። አረ መንፈስ ቅዱስ ከኛ እንዳይሄድ በእውነት ንስሐ መግባት አለብን። በዚህ ጉዳይ እንደ ቀልድ የምናወራቸው ይሄ ከባድ ነው፣ ከባድ ነው። እኔም አንተም አንቺም ሁላችንም ማስተካከል አለብን። ይሄ ከባድ ነው። ይሄ በሁላችንም ህይወት ላይ የሚመላለስ አደገኛ መርዝ ነው። ማስተካከል አለብን። ጌታ እግዚአብሔር ሆይ ከዚህ ጉድ ጠብቃል። እግዚአብሔር ይርዳል። ከዚህ ጉድ መውጣት አለብን። ኢየሱስ ብቻውን ያድናል። ምንም ማረግ አይቻለም። ክብር ለኢየሱስ። ኢየሱስ ይሁን ስሙ። ምንም ወንዝ ዳር ድንጋይ ላይ ነው የሚያረግህ። የሚያጠበው እኮ ልብስን አይደለም አንተን ነው። አስበዋል እንዲያርጉ ጨምቅ አልጸዳም

ስቀድስ እኔ በእኔ መጣን ነው አለ ባይዘዌ አጥብሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ቆን ርህራህ ያለ አይርራ ላጠፋ። አሁን አንድ ለሰይጣን አሳልፎ እንደዚህ አይነት እኔ ትምህርት አላነበብኩ። እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም? ለአስር ደቂቃ ሰይጣን ቢያገኝ አትመለስም አትመለስም፣ በቃ አትመለስም። እግዚአብሔር እስቲ ቅጣ እናምጣው ብሎ አይሰጥ። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነዋ። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ ልረዳው ከምችለው በላይ ነው ባይዘው የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላደርገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ ይሰጠኝ፣ ያጸዳዋል ብሎ ቀጥሎ። ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነዋ፣ ሊወስደው ነዋ። የሚመጥነ የንጹህ ነገር ነው። አዎ ሚክስ አድርገዋል። አዎ ቆሽሿል። የሆነ አቧራ በአቧራ ነገር ሆነህብኛል። አዎ ደሞ አቧራው ደጅ አይደለም ውስጡ ሁሉ ነው። እና ዝም ብዬ ለቅለቅ አረጋለሁ አይደለም የሚለው አይደል? ሳሙና ለማለት ለማለት በደንብ ነው፣ በደንብ ነው የሚያል እግዚአብሔር ምን ያህል እንደሚወደን ብናቅ ኖሮማ እውነት ነው። ብዙ ነገሮቻችንን ትተን በትክክለኛው መንገድ እንደሄድ ነበር። አያችሁ፣ ይህንን እንዳናቃጋንን የሆነ የሆነ ነገሮችን ያመጣል፣ ለማሰናከል ይሞክራል። የተወጋዩ በእጁ ላይ ነው ያለ ነው። በእውነት አሳልፎ አይሰጥም። ሞክርና አምጣ አይባል። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። አምልጠናል። ኢየሱስ ብቻውን ያድናል። ክብር ሁሉ ለኢየሱስ ይሁን። ስም ወይንንም እግዚአብሔር ታሪክ ይቀይራል። ይሄድ ከዚህ በተባላችሁበት ስፍራ እግዚአብሔር ሞገስ ይሰጣል። ክብር ያንተ መጨረሻ ያሳየኝ ያሉ ሰዎች፣ የዛቱብን ሰዎች፣ የተሸማቀቁብን ሰዎች ማፈሪያ ያሉን ሰዎች እነሱ እስኪያፍሩ ድረስ እግዚአብሔር በሞገስ ህዝቡን ይጎበኛል ይቀይራል ታሪክ እግዚአብሔር ዛና ቻፕተር እግዚአብሔር በሰው ህይወት ስ በተናቅንበት በተገፋንበት በጌታ እጅ ከፍ እንላለን ክብር ለኢየሱስ ከፍም ዝቅም የሚያደርግ እሱ ብቻ ሰው ምንም ማረግ እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ብቻ ሆነ ያድናል። እንግዲህ ምንም ማድረግ አይቻልም። ቆንጆ ነው። ደስ የምን መልእክት ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።